ይህ ፕሮግራም የተሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው። የሆነ ነገርን ከመፈለጋችሁ የተነሳሱን ለማግኘት ማንኛውም ነገር ታደርጋላችሁ። በጣም ስትፈልጉት ዲያብሎስ ኢየሱስ ክርስቶስ ላይ እንዳደረገው በሆነ ነገር እንድትስማሙ አድርጎ ያቀርብላችኋል። የእናንተን ህይወት ለመቀየር ኃይል አለው ብዬ የማምንበት የእግዚአብሔርን ቃል በማጋራት በዕለት ተዕለት ኑሯችን መደሰት ዝግጅት ላይ አብራችሁኝ ስለሆናችሁ በጣም አመሰግናለሁ። በአሁን ጊዜ የምናወሪያው በኃጢአተኛ ዓለም ውስጥ እንዴት አምላካዊ መሆን እንደሚቻል ነው። ምክንያቱም እኛ እንደ ክርስቲያኖች፣ እንደ እግዚአብሔር ልጆች የምንኖረው ከጊዜ ወደ ጊዜ ፈሪሃ አምላክ በሌለው ዓለም ውስጥ ነው። እያየን ያደግ ነው የማኅበረሰቡ ባህሪ በጣም እየወደቀ ነው፣ እና በእውነቱ በኢየሱስ ክርስቶስ በሚያምኑና በማያምኑ መካከል ያለው ልዩነት በጣም እየደበዘዘ ነው። እንደ ኢየሱስ ክርስቶስ አማኞች በጣም መጠንቀቅ አለብን። ለሰዎች የምናሳየው ባህሪ ልክ እንደ እግዚአብሔር ቃል መሆን አለበት። ወደ ቤተ ክርስቲያን ሄዳለው ማለት ብቻ በቂ አይደለም። ኢየሱስ ክርስቶስ እንዳለው ባህሪዎች ሰዎች ሊያውቁት የሚገባ የተወሰኑ ባህሪያት ሊኖረን ይገባል። መጽሐፍ ቅዱስ በሁለተኛ ቆሮንጦስ አምስት ሀያ ላይ እኛ የእግዚአብሔር አምባሳደሮች ነን ይላል እና እሱ አሁን እስኪህንን ስሙ ለዓለም ጥሪውን በእኛ አማካኝነት ያቀርባል። ይህንን እወደዋል። ዋው፣ ለእኔ ይሄ በጣም ኃይለኛ ትምህርት ነው። ሁላችንም በሚኒስትሪ ውስጥ ነን። አሁን የምንኖረው በመጨረሻዎቹ ቀናቶች ወይም ወደ መጨረሻ ቀናቶች በጣም ተቀርበናል። ምክንያቱም መጽሐፍ ቅዱስን ስታነቡ የመጨረሻ ጊዜ መሆኑን የሚያሳዩ ምልክቶችን ታያላችሁ። ማቴዎስ ወንጌል ምዕራፍ 24 የማታውቁት ከሆነ ማንበብ ያለባችሁ ነገር ነው። ስለ መጨረሻው ዘመን ምልክቶች ያወራ እና የጦርነት ወሬዎችና የመሬት መንቀጥቀጥና በተለያዩ ቦታዎች ላይረሀ አባልና ለራሳችን ያለ ፍቅር ይቀነሳና ሰዎች በጣም በቀላሉ ይናደዳሉ እና የተለያዩ ነገሮች። የመጨረሻው ዘመን መሆኑን የሚያሳየን አንዱ ምልክት ማታለል በጣም የበለጠ ይሆናል። በአንድ ቦታ እንደዚህ ይላል፣ እግዚአብሔር ቀኖችን ባያሳጥር ኖሮ ስጋ ለባሽ ሁሉ ባልተረፈ ነበር። ስለዚህ በጣም ጠንካራ ለሆኑ ክርስቲያኖች እንኳን ቀኑን ባያሳጥር ኖሮ ማንም ሰው በዓለም ላይ የሚመጣውን ውሸት አይቋቋምም ነበር። ስለዚህ እናንተ የማትታለሉ ከመሰላችሁ እሱ ራሱ መታለል ነው። እግዚአብሔር ከመታለል እንዲጠብቃችሁ ትጸለያላችሁ፣ ወይም ሰይጣን ሊያታልላችሁ ሲሞክር ታውቁታላችሁ፣ ወይም ሰይጣን ሲዋሻችሁ ታውቁታላችሁ። እኔ እንደማስበው ይህንን በመደበኛው ጸሎታችን ላይ ማካተት አለብን። እግዚአብሔር ሆይ እንዳልታለል እርዳኝ። ሰይጣን አታልሎ ወደ ተሳሳት አቅጣጫ ሊወስደኝ ሲል እንዳውቀው እርዳኝ። ስለዚህ ትናንትና በትንሹ ስለ መስማማት በማውራት ጀምረናል። ኢየሱስ እንዴት ስለ መስማማት እንደተፈተነ አይተናል። ዲያብሎስ እንደዚያ አለው። ወደ ምድረበዳ ለ40 ቀናቶች በመንፈስ ቅዱስ እየተመራ በሄደ ጊዜ በዲያብሎስ ተፈትኗል። ሰይጣን ሊፈትነው ያለው አንዱ ነገር አንድ ጊዜ እኔን ለማምለክ ብትሰግድልኝ የዓለምን መንግስቶችና በውስጡ ያሉትን ነገሮች በሙሉ እሰጣለሁ አለው። ኢየሱስም የእሱም ፈተና ተቋቁሞታልና እሱም እንደዚህ አለው፣ ለጌታ አምላክ ስግድ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ቃሉን ማወቅ አለብንና ሰይጣን ለማሸት ሲሞክር እኛ ተጽፏል ለማለት መዘጋጀት አለብን። አንድ ጊዜ ብቻ ውሸት ወይም በጣም ትንሽ ውሸት ከማለት መጠንቀቅ አለብን። መስማማት የሚለው ቃል ማለት እናንተ ትክክል ነው ብላችሁ ከምታስቡት ትንሽ ጊዜ ዝቅ ማለት ነው። አንዳንድ ጊዜ ምንም እንደማናውቅ እንደሆንን እናስመስላለን። እናውቃለን። ታውቃላችሁ የሆነ ነገር ትክክል ሳይሆን ሲቀር ታውቆታላችሁ። በትንሹ የእግዚአብሔርን ቃል ምንም እውቀት ከሌላችሁ ለእናንተ ሊከብዳችሁ ይችላል። ግን የእግዚአብሔርን ቃል በደንብ ባወቃችሁት ቁጥር ማድረግ የሌለባችሁን ነገር ለማድረግ ስትሞክሉ ቃሉ የጥፋተኝነት ስሜት እንዲሰማችሁ ያደርጋችኋል። መስማማት ማለት ትክክለኛውን ነገር እያወቃችሁ አለማድረግ ማለት ነው። በያዕቆብ ላይ ስለዛውርቷል። ያዕቆብ አራት 17 እንደዚህ ይላል፣ እንግዲህ መልካም የሆነውን ነገር ማድረግ እንዳለበት እያወቀ የማያደርግ ሰው ኃጢአት ያደርጋል። ስለዚህ ምልክቶች አሉት። የኃጢአቶች ምልክቶች አሉ፣ ነገር ግን የማስቀረት ምልክቶችም አሉ። እግዚአብሔር በቃሉ ማድረግ የሌለብንን ነገሮች ብቻ አይነግረንም፣ ማድረግ ያለብንም ነገሮች ይነግረናል። ለምሳሌ መጽሐፍ ቅዱስ የተቸገሩትን እርዱ ይላል። ማለቴ የሆነ የተቸገረ የማውቀው ሰው ካለ እና እነሱን የመርዳት አቅሙ እያለኝ ራስ ወዳ ስለሆንኩኝ ማድረግ የማልፈልገው ከሆነ እሱ ኃጢአት ነው። ብዙ ጊዜ ስለ ማስቀረት ኃጢአቶች በደንብ የምናሰብ አይመስለኝም። ሁልጊዜ መጥፎ ነገር ስለ ማድረግ ብቻ ሳይሆን ትክክለኛውን ነገር በበቂ ሁኔታ እያደረጋችሁ ነው። ክርስቲያን ከሆናችሁ የተቸገረ ሰውን አለመርዳት አትችሉ። ግን ሰይጣን ያንን ነገር እንዳታደርጉት ይፈትናቸዋል። እሱም የእናንተ እርዳታ አይገባቸውም ይላቸዋል። እኛም የእግዚአብሔር እርዳታ አይገባንም፣ ግን እሱ ይረዳናል። ኃጢአት እንድትሰሩ የማያደርጋችሁ ከሆነ ያለን ልዩነት ለማስቀረት መስማማት ሁልጊዜ መጥፎ አይደለም። ትክክለኛ ለሆነ ነገር አቋም ሊኖረን ይገባል። ምክንያቱም ምንም ነገር ላይ አቋም ከሌላችሁ በሁሉም ነገር ወይም በምንም ነገር ትታለላላችሁ። ስለዚህ ራሳችን የፈጠርነውን ምሳሌ እንጠቀም። አንድ ሴትዮ ባሏን ወደ ቤተ ክርስቲያን መውሰድ በጣም ትፈልጋለች እንበል፣ ግን እሱ አይሄድም። በመጨረሻ እሱ እሺ፣ እሁድ አብሬሽ ቤተ ክርስቲያን እሄዳለሁ፣ ግን ዓርብ ዕለት አብረሽኝ ለመጠጣት ተውጫለሽ አላት። ስለዚህ እሷ መቼም በዚህ ነገር ላይ መስማማት አትችልም። እሷ ያንን አላደርግ ማለት አለባት። ለምን? ምክንያቱም ያ በእግዚአብሔር ቃል መሰረት ትክክል አይደለም። ነገር ግን ሌላ ሊሰራ የሚችልበትን መንገድ እኒህ አሁን፣ ለምሳሌ አብረሽ ቤተ ክርስቲያን እንዴት ትፈልጊያለሽ? ግን አንቺ መቼ ማሳ ለማጥበጥ አብረሽኝ አትሄጅም። እሷም አንተ ሁልጊዜ የምትሄደው እሑድ ቀን ነው እና እኔ ሁልጊዜ ቤተ ክርስቲያን እሄዳለሁ። እሱም እኔ ነፃ የመሆነው እሑድ ቀን ብቻ ነው ወደዛ መሄድ የምችለው በእሑድ ቀን ብቻ ነው ለእሷ ጥሩ የሚስማማ ነገር የሚሆነው የሮብ ማታ የቤተ ክርስቲያን ፕሮግራም ላይ አብረኸኝ የምትሄድ ከሆነ እሁድ ቤተ ክርስቲያን መሄዴን ትቼ የአሳለማጥ መዳበር ይሄዳለሁ። ይሄ ጥሩ የሚስማማ ነገር ነው። ምክንያቱም እሁድ ለታ ሁልጊዜ ቤተ ክርስቲያን መሄድ አለባችሁ የምንም አይነት ህግ የለም። ያንን ማድረግ እንፈልጋለን፣ መደበኛ መሆን እንፈልጋለን ግን በዚህ ሁኔታ ያንን ማድረግ የተሻለ ሊሆን ይችላል። እሷ ትንሽ ለመስማማት ብትፈቅድ እሱ ሕይወቱ ለኢየሱስ ክርስቶስ ሊሰጥ ይችላል ምናልባት እሺ። ስለዚህ ምናልባት እሱ እሺ፣ እሮማታ ሕይወቱ ለኢየሱስ ክርስቶስ እንዲሰጥ የሚያደርገውን የሆነ ነገር ቢሰማስ። በመንፈስ ቅዱስ መመራት አለብን። መስማማት ማለት እናንተ የተወሰነ ነገር ታገኛላችሁ ሌላኛውም ሰው የሚፈልገውን የተወሰነ ነገር ያገኛል። ነገር ግን ማንም ሰው ሁሉንም የሚፈልገው ነገር አያገኝም። ነገር ግን ከዲያብሎስ ጋር ተስማምተን የሚፈልገውን ልንሰጠው አንችልም። ከዛን እግዚአብሔር የሚፈልገውን ትንሽዬ ነገር መስጠት አንችልም። ሁልጊዜ እግዚአብሔርን ማስቀደም። ሁልጊዜ እግዚአብሔርን አስቀድሙ። እግዚአብሔርን የምትታዘዙ ከሆነ ተስማምታችሁ ያንን አታደርጉትም። ኢየሱስ ክርስቶስ ደቀ መዛሙርቱ እንደዚህ አላቸው፣ ጥቂት እርሾ ሊጡን ሁሉ ያቦካል። ስለዚህ እሱ እያለ ያለው ትንሽዬ መስማማት ሁሉንም ነገር ያበላሸዋል። እኔ በጣም ጥሩ ሼፍ ወይም አብሳይ አይደለሁም። እዚህ ጋር ትንሽዬ ሊጥ ቢኖረኝ እና ትንሽዬ እርሾ አድርጌ ብከድነው በጨለማ ቦታ በልብስ መሸፈን ያለበት ይመስለኛል። እንደዛ አድርጌ ትቼ ሄጄ ነገ ተመልሼ ብመጣ ያ ትንሽዬ ነገር በጣም ትልቅዬ ነገር ይሆናል። ስለዚህ እሱ ለማለት የፈለገው ይህን ነው። በጣም ትንሽዬ እርሾ ሁሉም ነገር ትልቅዬ እንዲሆን ያደርገዋል። አሁን በዚህ ሁኔታ ላይ እያወራ ያለው ስለ ህጋዊነት እና በረከት ነው። ምክንያቱም በህጉ ውስጥ የነበሩ እስራኤላውያንን እየረዳ ነበር። አሁን ኢየሱስ መጥቷል፣ ለኃጢአታችን መሥዋዕትነት ከፍሎ በመስቀሉ ላይ ሞቶ ተነስቷል። እና ጳውሎስ ሰዎችን ስለ በረከት እያስተማረ ነበር። ክርስቲያን የሆኑ አንዳንድ ሰዎች፣ ከአይሁድነት ወደ ክርስትና የተቀየሩ ሰዎች ሕጋቸውን መተው በጣም ከብዷቸው ነበር። ስለዚህ ሰይጣን ሁልጊዜ ለመፈተን ይሞክራል እነሱ እንዲስማሙና ትንሽ ህጎችን ከትንሽ በረከት ጋር ጨምሮ ይሰራል ብሎ ተስፋ ማድረግ ነው። ኢየሱስ ክርስቶስ ደቀ መዛሙርቶቹ ምንም ልዩነት አያመጡም ብለን በምናስባቸው ነገሮች ላይ እንዲጠነቀቁ ነግሯቸዋል። ለውጥ በምናመጣበት በማንኛውም ጊዜ ሰይጣን እንድንሳሳት ይፈትነናል። ታውቃላችሁ ሁል ጊዜ ሊያሰናክለን ይሞክራል። ትኩረታችን እንድታጡ ሁል ጊዜ ይሞክራል። በእሱ ላይ መተማመን ትችላላችሁ። ከእግዚአብሔር ጋር ባላችሁ ጉዞ ለውጥ ስታመጡ ጠላት በተመሳሳይ መልኩ ያጠቃቸዋል። አሁን ለመወደድ አስቸጋሪ የሆኑ ሰዎች እንዴት መውደድ እንደሚቻል የሚል መጽሐፍ እየጻፍኩ ነው። ራስ ወዳድ ስላለመሆን እየጻፍኩኝ ነውና እስቲ ገምቱ። በጣም ተፈትኛለሁ። ሰዎችን ስለ መውደድና ይቅር ስለማለት እየጻፍኩኝ መሀል ላይ ዴቭና እኔ ተጣላን። እኛ ብዙ ጊዜ አንጣላም። አምሳ አራት አመት ስትጋቡ መጣላትን ታቆማላችሁ። ምክንያቱም ያንን ነገር አሳልፋችሁ ስለዚህ ደግማችሁ ማድረግ አትፈልጉም። ነገር ግን ከረዥም ጊዜ በኋላ መጥፎ ክርክር አድርገናል። እኔም ምን እየሆነ ነው አልኩኝ። ጆይስ አንቺ ሰዎች እንዴት መውደድ አለብን የሚል መጽሐፍ እየጻፍሽ ነው ማለት ዴቭ በጣም ሩሩ ጥሩ እና ደግ ሰው ቢሆንም በዛ ቀን እሱ መውደብ በጣም ከባድ ነው። የሆነ ጥሩ ነገር ለማድረግ ስንሞክር ለምን እንደምንደነግጥ አላውቅም። መጽሐፍ ቅዱስ እንደዚህ ጳውሎስ፣ ጥሩ ነገር ላደርግ ስሞክር ክፉ ነገር ሁልጊዜ ይመጣል። ሁልጊዜም የሚሆኑ ልክ እንደዛ ነው። እሁድ ቤተ ክርስቲያን ለመሄድ ወስናችሁ የሆነ ነገር ቢፈጠር መደነቅ የለባችሁ። ወደ ቤተ ክርስቲያን በመደበኛ ለመሄድ ሁልጊዜ ስትሞክሩ በየሳምንቱ ቤታችሁ እንድትቀሩ የሚያደርጋችሁ የሆነ ነገር ሁልጊዜ ይፈጠራል። ሁልጊዜ በመደበኛ ጠዋት ላይ ለመጸለይ ስትሞክሩ ስልካችሁ ይጮኋል። ሁሉም ሰው የሆነ ድንገተኛ ነገር ያጋጥመዋል። ልጆቻችሁ ሌላ ጊዜ የማያስፈልጋቸው የሆኑ ነገሮች ያስፈልጋቸዋል። እግዚአብሔር እናንተ እንድታደርጉ የሚፈልገውን ነገር ለማድረግ እናንተ መወሰን እና ቆራጥ መሆን አለባችሁ። ጴጥሮስ ሐዋርያው ጴጥሮስ የሚስማማበት የሆነ ጊዜ ነበር። ጳውሎስም ፊት ለፊት አጋፍጦታል። ገላትያ ሁለት ከ11 እስከ 12 ላይ እንደዚህ ይላል። ጴጥሮስ ማለት ሐዋርያ ጴጥሮስ ወደ አንጾንኪያ በመጣ ጊዜ በግልጽ ስቶ ስለነበር ፊት ለፊት ተቃወምኩት። አንዳንድ ሰዎች እኛም አንዳንዴ ልክ እንደዛ ነው። ከተወሰኑ ሰዎች ጋር ስንሆን የሆነ ባህሪ እናሳያለን፣ ከሌሎች ሰዎች ጋር ሌላ ባህሪ እናሳያለን። አንዳንድ ሰዎች ከያዕቆብ ዘንድ ከመምጣታቸው በፊት ከአሕዛብ ጋር ይበላ ነበር። አሁን ኢየሱስ ክርስቶስ አይሁድ ወይም ግሪክ ወንድ ወይም ሴት፣ ግን ሁላችን በክርስቶስ ፊት አንድ ነን ብሏል። ከኢየሱስ ክርስቶስ በፊት በብሉይ ኪዳን ለአይሁዶች ከአሕዛቦች ጋር ምንም አይነት ነገር አያደርጉም ነበር። እነሱ ፈቃደኛ አልነበሩም ከአሕዛቦች ጋር ምንም አይነት ነገር አያደርግም ነበር። በተለይ አብራችሁ አትበሉም ነበር፣ ከእነሱ ጋር ምንም ነገር አታደርጉም። ይሄ ነገር አብቅቷል። አሁን የምንኖረው በኢየሱስ ክርስቶስ በሞላው በአዲስ ኪዳን ሕግ ነው። በዛኛው ህግ ውስጥ አሁን አንኖርም። አሁን የምንኖረው በመንፈስ ቅዱስ እየተመራን ነው። ቅዱስ የሆነ ህይወት የምንኖረው የሆኑ ህጎች እና ደንቦችን በመከተል ሳይሆን የምንከተለው በውስጣችን የሚኖረው መንፈስ ቅዱስ በመከተል ነው። እሱም ህይወታችንን በትክክለኛው መንገድ እንድንመራ ይረዳናል። የተወሰኑ ሰዎች ከመምጣታቸው በፊት ጴጥሮስ ከአሕዛቦች ጋር አብሮ ይበላል። እነርሱም በመጡ ጊዜ ግን የተገረዙትን ወገኖች ፈርቶ ከአሕዛብ ራሱን በመለየት ገሸሽ ማለት ጀመረ። አያችሁ በብሉይ ኪዳን ሁሉም ነገር ስለ መገረዝ ነበር። ወንዶች ስምንት ቀን ሲሞላቸው መገረዝ ነበረባቸው። እናንተ ካልተገረዛችሁ ከእነሱ ጋር አብራችሁ መሆን አትችሉም ነበር። እናንተ የተሳሳተ አይሁድ ትሆኑ ነበር። በአዲስ ኪዳን ውስጥ እንኳን ወደ ክርስትና የተቀየሩ የተወሰኑ አይሁዶች እንደዚህ ለማለት እየሞከሩ ነበር። አዎ፣ አዎ በጸጋው መዳንን እናምናለን፣ አሁንም መገረዝ ያስፈልጋል ይሉ ነበር። ይህ ትክክል አልነበረም። ስለዚህ ጴጥሮስ ሙሉ በሙሉ በአዲስ ኪዳን መሰረት እየኖረ ነበር፣ ነገር ግን እሱ የሚያስፈልጋቸው የተወሰኑ ሰዎች ሲመጡ እነሱ እስከዛ ጊዜ ድረስ በመገረዝ ያምናሉ። ስለዚህ እሱ በግብዝነቱ ተባበሩት። በርናባስም እንኳ በእነርሱ ግብዝነት እስኪወሰድ ድረስ። እናንተ ተጽዕኖ አላችሁ። እኔ ተጽዕኖ አለኝ። እኔ አሁን እዚህ ጋርና እዛ ጋር የሆኑት የሳሳቱ ነገሮችን ባደርግ ሌሎች የሚወዱኝና የሚያከብሩኝ ሰዎች እኔን ተመልክተው ጆይስ የምታደርገው ከሆነ እኔ ባደርገው ምንም ችግር የለውም ብለው ያስባሉ። እናንተም ተጽዕኖ አላችሁና ኢየሱስ ክርስቶስን መወከል አለባችሁ። እናንተ የኢየሱስ ክርስቶስ አምባሳደር ናችሁ እና የምታደርጉትና የምታሳዩትን ባህሪ ጥቅም አለው። የሆነ ሰው እየረዳን ነው ብዬ ተስፋ አደርጋለሁ። ጳውሎስ እንደዚህ አለ፣ ተግባራቸው እንደ ወንጌል እውነት አለመሆኑ በተረዳው ጊዜ በሁሉም ፊት ጴጥሮስን እንዲህ አልኩት አንተ አይሁዳዊ ነ ሆኖም በአሕዛብ ስርዓት እንጂ በአይሁድ ስርዓት አትኖረም። ታዲያ አሕዛብ የአይሁድን ስርዓት እንዲከተሉ እንዴት ታስገድዳቸዋለህ? ይህንን ባህሪ ያሳየው በተወሰኑ ሰዎች ፊት ብቻ ነው። ምናልባት እርስ በእርሳችን በትንሹም ቢሆን መጋፈጥ አለብን። በጣም ደግና ትሁት በሆነ መልኩ አድርጉት። ሁልጊዜ የሚያጉረመርምና የሚበሳጭ ክርስቲያን ታውቃላችሁ እንበል አመስጋኞች አይደሉም። ክብር የላቸውም። ስለ ስራቸው ቅሬታ ያቀርባሉ፣ ስለ ጎረቤታቸው ቅሬታ ያቀርባሉ። ሁልጊዜ አጉረመርማሉ እና ይበሳጫሉ። እናንተ ፍቅር በተሞላ መንፈስ ታውቃለህ። እንደዚህ እያደረግ እንደሆነ ላይ ይታወቅ ይችላል። አንተ ለምዶብሃል። ነገር ግን ታውቃል። ሁልጊዜ ቅሬታ ታቀርባለህ ብትሉ ምንም ችግር የለውም። መጽሐፍ ቅዱስ ሁልጊዜ ቅሬታ ስናቀርብ ለዳቢሎስ በሩን እንከፍታለን ይላል። በሕይወታችን ውስጥ እንደዚ አይነት የተከፈተ በር መስጠት የለብንም አንዳንዴ ሰዎች እኛን ፊት ለፊት መጋፈጥ አለባቸው በእኔና በዴቭ መካከል የተፈጠረው ክርክር እሱ እኔን በሆነ ነገር ፊት ለፊት ስላጋፈጠኝ ነው እና ማለት እኔ አልወደድኩትም እሱ ያጋነነው መሰለኝ ነገር ግን እግዚአብሔር ይመስገን ይቅር በማለት እናምናለን ይቅር አልኩትና ለተወሰኑ ቀናት ወይ ስሜቴ ከተጎዳ በኋላ እግዚአብሔርን እሱ ትክክል እንደነበረ ጠየቅኩት። አንዳንድ ጊዜ ሰዎች ስለሆነ ነገር ሲያጋፍጡን እነሱ ላይ መናደድ የለብንም። እግዚአብሔርን ትክክል እንደሆኑ መጠየቅ አለብን። ምክንያቱም አንዳንድ ጊዜ እግዚአብሔር ብዙ ጊዜ እግዚአብሔር የሆኑ ሰዎችን ተጠቅሞ ሌሎች ሰዎችን ስለ ኃጢአታቸው ያጋፍጣቸዋል። እነዚህ ሰዎች ከሕጉ ስራ ይልቅ በእምነታቸውና በኢየሱስ ክርስቶስ ላይ እየተደራደሩ ነበር። በጣም ብዙ የምንስማማበት ነገሮች አሉ። ፖለቲከኞች ምርጫ ለማሸነፍ ይስማማሉ። ባለፈው ምርጫ ላይ ለማድረግ የተስማሙትን ነገር ለሰዎች ባያደርጉ እንኳን ለማድረግ ይስማማሉ። ለሆነ ሰው ስትመርጡ አደርጋለሁ ያሉትን ነገር እንዲያደርጉ ተጠያቂ ማድረግ አለባችሁ። አደርጋለሁ ያሉትን ነገር ካላደረጉ በቀጣዩ ምርጫ ለነሱ መምረጥ የለባችሁ ክርስቲያኖች አንዳንድ ጊዜ በስራቸው ቦታ እድገትን ለማግኘት የሞራል ደረጃቸውን ዝቅ ያደርጋሉ። አለቃችሁ ማድረግ የምትፈልጉትን ነገር እንድታደርጉ ሲጠይቃችሁ ማድረግ የለባችሁም። የተሳሳተ መሆኑን ታውቃላችሁ፣ ግን የማታደርጉት ከሆነ እድገትን እንደማታገኙ ታውቃላችሁ እውነተኛ እድገት የሚመጣው ከሰዎች ሳይሆን ከእግዚአብሔር ነው ሰዎች ገንዘብ ለማግኘትና ታዋቂ ለመሆን ያላቸው ሞራል በምን አይነት መልኩ ዝቅ ያደርጋሉ አንዳንዴ ክርስቲያኖች ከጓደኞቻቸው ላለመነጠል ይስማማሉ? ወጣት ሰዎችን በጣም ይከብዳቸዋል እንደዚህ ይላሉ እነሱ ማናቸው ሊሆኑ ይችላሉ አዋቂዎች ሁሉንም ነገር የሚያውቁ ሰዎች እነሱ እንደዚህ ይላሉ ወደ ኮሌጅ የሚገቡ ሰባ ፐርሰንት ወጣት ልጆች ወይም ሰባ ፐርሰንት የሚሆኑት እዛ እያሉ እምነታቸውን ያጣሉ። ይህም በጣም መጥፎ ነው። ለምን እንደዚህ እንደሚሆን ታውቃላችሁ? ተቀባይነት ለማግኘት መፈለግ ሰብዓዊ ተፈጥሮ ነው። በተለይ በዛ ዕድሜ ላይ ተቀባይነት ማግኘት ትፈልጋላችሁ። ብዙ ሰዎች በትንሹ መስማማት ይጀምራሉ። ትንሽ በትንሽ ከዛን አንዱ ወደ ሌላ ይወስዳል፣ እሱም ወደ ሌላ ይወስዳል። ባለፈው ቀን የሆነ ቦታ እያስተማርኩ ነበር እና እንደዚህ ስባል ሰምታቸዋል። ዝሙት ላይ ወደቀ። ታውቃላችሁ፣ ዝሙት ላይ ዝም ብላችሁ አትወድቁም። የምትገቡበት እየተራመዳችሁ ነው። እዚህ ጋር ትንሽዬ ነገር፣ እዛ ጋር ትንሽዬ ነገር፣ ትንሽዬ መሽኮርመም። በትዳር ህይወታችሁ ደስተኛ እንዳልሆናችሁ በትንሹ ታውራላችሁ ማጽናናት ከሌለበት ሰው ትክክለኛ ያልሆነ መጽናናትን በትንሹ ትቀበላላችሁ። ከዛን ምሳ፣ ከዛ ሌላ ነገር ይሆናል። እንደዚህ አይነት ነገሮች ውስጥ እንዳትወድቁ፣ በድንገት ዝም ብለን እየተጓዘ እንደዚህ አይነት ነገሮች ውስጥ አንወድቅም። በትንሽዬ ስለምንስማማው ነገሮች ማወቅ አለብን፣ ምክንያቱም የወይን ተክሉን የሚያጠፉ ትንሽዬ ቀበሮች ናቸው። ጳውሎስ በገላትያን ሰዎች አንድ 10 ላይ እንደዚህ ብሏል። ሰዎች እንደ ስለ ማሰኘት የምጥር ብሆን ኖሮ የኢየሱስ ክርስቶስ አገልጋይ ባልሆንኩኝ ነበር። ስንት ሰዎች እግዚአብሔርን ከመከተል ይልቅ በሰዎች ዘንድ ተወዳጅ ለመሆን ስለመረጡ የሕይወታቸው ጥሪ አምልጧቸዋል። በመጀመሪያ እግዚአብሔር እንድሰብክ ሲጠራኝ ብቻዬን መቆም ነበረብኝ። በጣም ከባድ ነበር። በጣም ያመኝ ነበር። ያማል። ብቸኛ ነበርኩኝ። ነገር ግን ኦ፣ ሌሎች ሰዎች እንዳደርግ የሚፈልጉትን ነገር ተስማምቼ ባለማድረግ የደስተኛ ነበርኩኝ፣ ምክንያቱም እዚያ አልቆምም ነበር። ሳኦል ንጉሥ የነበረ ሲሆን ንግስናውን በግማሹ ያጣው፣ ምክንያቱም ሰዎችን ማስከፋት አልፈለግም ነበር። እግዚአብሔር እንዳያደርግ ነግሮታል፣ ወይም ሳሙኤል እሱ እስኪመጣ ድረስ የማታውን መስዋዕትነት እንዳያደርግ ነግሮታል። ነገር ግን ሳሙኤል ሳይመጣ መምሸት ጀመረ። መጽሐፍ ቅዱስ እንደዚህ ይላል፣ ሰዎች መበታተን ጀመሩ። ስለዚህ ሳሙኤል እንዳያደርግ የተነገረውን ነገር አደረገ። ስግብግብነት እንድትስማሙ ያደርጋቸዋል። የሆነ ነገርን በማንኛውም መንገድ መፈለግ ታውቃላችሁ፣ ምኞት ስለ ወሲብ ብቻ አይደለም። ስለ አዲስ ቤት መመኘት ትችላላችሁ። ስለ አዲስ መኪና መመኘት ትችላላችሁ። የሆነ ነገርን ከመፈለጋችሁ የተነሳ የስራ እድገት ስለማግኘት ራሱ ትመኛላችሁ። የሆነ ነገርን ከመፈለጋችሁ የተነሳ እሱን ለማግኘት ማንኛውም ነገር ታደርጋላችሁ። የሆነ ነገርን ስትፈልጉት ዲያብሎስ ኢየሱስ ክርስቶስ ላይ እንዳደረገው በሆነ ነገር እንድትስማሙ ያቀርብላችኋል። እኔን ለአንድ ጊዜ የምታመልከኝና የምትሰግድልኝ ከሆነ ይህን የዓለም መንግስት በሙሉ እሰጥሃለሁ አለው። እንደ ማንኛውም ሰው ጥሩ ነገሮችን እወዳለሁ፣ ግን እነሱን ያለ እግዚአብሔር አልፈልጋቸውም። ምክንያቱም ምንም ነገር ቢኖራችሁ እግዚአብሔር በሕይወታችሁ ውስጥ ከእናንተ ጋር ካልሆነ ምንም አይነት ሰላምና ደስታ አይኖራችሁም። ብዙ ነገር ባላቸው አማኝ ባልሆኑ ሰዎች መቅናት የለባችሁ። ምክንያቱም ብዙ ነገር ሊኖራቸው ይችላል፣ ግን እናንተ ካላችሁ በላይ የላቸውም። ምክንያቱም እግዚአብሔር ከእነሱ ጋር አይደለም። በሕይወታችሁ ውስጥ እግዚአብሔር አብሯችሁ ካለ ከዛን የሚያስፈልጋችሁ ሁሉም ነገር አሏችሁ። ስግብግብነት እንድንስማማ ያደርገናል። ብዙ ጊዜ ለትንሽዬ እርካታ ትልቅዬ ክፍያ እንከፍላለን። ዛሬ ማለት የምፈልገውን ስንፍናም እንድትስማሙ ያደርጋችኋል። ሰነፍ መሆን የሆነ ነገርን ማድረግ ስላልፈለጋችሁ ብቻ ትክክለኛውን ነገር አለማድረግ ማለት ነው። መስራት አትፈልጉም፣ ስለዛ አታደርጉትም። ይህን ማድረግ እንዳለብኝና እንደሌለብኝ አውቃለሁ። በማኅበራችን ውስጥ ሰዎች ትክክለኛውን ነገር ግዴታቸው እንደሆነ አምነው የሚያደርጉበት ጊዜ ነበር። ማድረግ ወይም አለማድረግ ስለፈለጉ ብቻ ያደርጉትም ነበር። ያደረጉት ትክክለኛው ነገር ስለሆነ ነው። እኔን ጨምሮ ሁላችንም እንድናድግ በጣም እፈልጋለሁ። እግዚአብሔር እንዲረዳኝ እንዲገስጸኝና ወደ ላይ ከፍ እንድል እንዲያሳመነኝ ሁል ጊዜ ጠይቀዋለሁ። ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።